መጽሐፈ መሣፍንት 13። የእስራኤልም ልጆች በእግዚአብሔር ፊት እንደገና ክፉ ሥራ ሠሩ። እግዚአብሔርም በፍልስጤማውያን እጅ 40 ዓመት አሳልፎ ሰጣቸው። ከዳን ወገን የሆነ ማኑሄ የሚባል አንድ የጾራ ሰው ነበረ፣ ሚስቱም መካን ነበረች፣ ልጅም አልወለደችም። የእግዚአብሔርም መልአክ ለሴቲቱ ተገልጦ እንዲህ አላት፦ እነሆ አንቺ መካነሽ ልጅም አልወለድሽም፤ ነገር ግን ትጸንሻለሽ፣ ወንድ ልጅም ትወልጃለሽ። አሁንም ተጠንቀቂ፣ የወይን ጠጅን የሚያሰክርም ነገር አትጠጪ፣ እርኩስም ነገር አትቢ። እነሆ ትጸንሻለሽ፣ ወንድ ልጅም ትወልጃለሽ። ልጁም ከእናቱ ማዕፀን ጀምሮ ለእግዚአብሔር የተለየ ናዝራዊ ይሆናልና በራሱ ላይ ምላጭ አይድረስበት። እርሱም እስራኤልን ከፍልስጤማውያን እጅ ማዳን ይጀምራል። ሴቲቱም ወደ ባሏ መታ፣ አንድ የእግዚአብሔር ሰው ወደ እኔ መጣ፣ መልኩም እንደ እግዚአብሔር መልአክ እጅግ የሚያስደነግጥ ነበረ። ከወዴት እንደመጣም አልጠየቅኩትም፣ እርሱም ስሙን አልነገረኝም። እርሱም እነሆ፣ ትጸንሻለሽ ወንድ ልጅም ተወልጃለሽ። ልጁም ከእናቱ ማዕፀን ጀምሮ እስኪሞት ድረስ ለእግዚአብሔር የተለየ ናዝራዊ ይሆናልና አሁን የወይን ጠጅ የሚያሰክርም ነገር አትጠጪ፣ ርኩስም ነገር አትቢ አለኝ ብላ ተናገረች። ማኑሄም ጌታ ሆይ የላከው የእግዚአብሔር ሰው እባክ እንደገና ወደ እኛ ይምጣ፣ ለሚወለደውም ልጅ ምን እንድናደርግ ያስገንዝበን ብሎ ወደ እግዚአብሔር ለመነ። እግዚአብሔርም የማኑሄን ድምፅ ሰማ። የእግዚአብሔርም መልአክ እንደገና ለሴቲቱ በእርሻ ውስጥ ተቀምጣ ሳለች ተገለጠላት። ባሏ ማኑሄ ግን ከእርሷ ጋር አልነበረም። ሴቲቱም ፈጥና ሮጠች፣ ለባሏም፣ እነሆ በቀደም ለት ወደ እኔ የመጣው ሰው ደግሞ ተገለጠልኝ ብላ ነገረችው። ማኑሄም ተነስቶ ሚስቱን ተከተለ። ወደ ሰውየውም መጥቶ ከዚች ሴት ጋር የተነጋገር አንተ ነህን? አለው። እርሱም እኔ ነኝ አለ። ማኑሄም ቃል በደረሰ ጊዜ የልጁ ስርዓት ምንድን ነው? የምናደርግለትስ ምንድን ነው? አለው። የእግዚአብሔርን መልአክ ማኑሄን፣ ሴቲቱ ከነገርኳት ሁሉ ትጠንቀቅ። ከወይንም ከሚወጣውም ሁሉ አትብላ፣ የወይን ጠጅንም የሚያሰክርም ነገር አትጠጣ፣ እርኩስም ነገር ሁሉ አትብላ። ያዘዝኳትን ሁሉ ትጠብቅ አለው። ማኑሄም የእግዚአብሔርን መልአክ፣ የፍየል ጠቦት እስክናዘጋጅልህ ድረስ እባክ ቆይ አለው። የእግዚአብሔርን መልአክ ማኑሄን አንተ የግድ ብትለኝ መብልህን አልበላም። የሚቃጠለውንም መሥዋዕት ማዘጋጀት ብትወድድ ለእግዚአብሔር አቅርበው አለው። ማኑሄም የእግዚአብሔር መልአክ መሆኑን አላወቀም ነበር። ማኑሄም የእግዚአብሔርን መልአክ ነገርህ በደረሰ ጊዜ እንድናከብር ስምህ ማን ነው? አለው። የእግዚአብሔርን መልአክ ስሜ ድንቅ ነውና ለምን ትጠይቀኛለህ? አለው። ማኑሄም የፍየሉን ጠቦትና የእህሉን ቁርባን ወስዶ በድንጋይ ላይ ለእግዚአብሔር አቀረበው። መልአኩም ተአምራት አደረገ። ማኑሄና ሚስቱም ይመለከቱ ነበር። ነበልባሉም ከመሰዊያው ላይ ወደ ሰማይ በወጣ ጊዜ የእግዚአብሔርም መልአክ በመሰዊያው ነበልባል ውስጥ አረገ። ማኑሄና ሚስቱም ተመለከቱ፣ በምድርም በግንባራቸው ተደፉ። የእግዚአብሔርም መልአክ ዳግመኛ ለማኑሄ እና ለሚስቱ አልተገለጠም። ያን ጊዜም ማኑሄ የእግዚአብሔር መልአክ መሆኑን አወቀ። ማኑሄም ሚስቱን እግዚአብሔርን አይተናልና ሞት እንሞታለን አላት። ሚስቱም እግዚአብሔርስ ሊገላን ቢወድ ኖሮ የሚቃጠለውን መሥዋዕትና የእህሉን ቁርባን ከእጃችን ባልተቀበለን፣ ይህንንም ሁሉ ነገር ባላሳየን እንዲህ ያለ ነገርም በዚህ ጊዜ ባላስታወቀን ነበር አለችው። ሴቲቱም ወንድ ልጅ ወለደች፣ ስሙንም ሶምሶን ብላ ጠራችው። ልጁም አደገ፣ እግዚአብሔርም ባረከው። የእግዚአብሔርም መንፈስ በጾርአ እና በኤሽታኦል መካከል ባለው በዳን ሰፈር ውስጥ ሊያነቃቃው ጀመር። መጽሐፈ መሣፍንት 14 ሶምሶንም ወደ ተምና ወረደ በተምናም ከፍልስጤማውያን ልጆች አንዲት ሴት አየ። ወጥቶም ለአባቱና ለእናቱ በተምና ከፍልስጤማውያን ልጆች አንዲት ሴት አይቻለሁ፣ አሁንም እርሷን አጋቡኝ አላቸው። አባቱና እናቱም ካልተገረዙት ከፍልስጤማውያን ሚስት ለማግባት ትሄድ ዘንድ ከወንድሞች ሴቶች ልጆች ከሕዝቤም ሁሉ መካከል ሴት የለምን? አሉት። ሶምሶንም አባቱን ለዓይኔ እጅግ ደስ አሰኝታኛለችና እርሷን አጋባኝ አለው። እግዚአብሔርም በፍልስጤማውያን ላይ ምክንያት ይፈልግ ነበርና ነገሩ ከእርሱ ሆነ፣ አባቱና እናቱ ግን አላወቁም። በዚያን ጊዜም ፍልስጤማውያን በእስራኤል ላይ ገዦች ነበሩ። ሶምሶንም አባቱና እናቱም ወደ ተምና ወረዱ። በተምናም ወዳለው ወደ ወይኑ ስፍራ መጡ። እነሆም የአንበሳ ደቦል እያገሣ ወደ እርሱ ደረሰ። የእግዚአብሔርም መንፈስ በእርሱ ላይ በኃይል ወረደ። ጠቦትን እንደሚቆራረጥ በእጁ ምንም ሳይኖር ቆራረጠው። ያደረገውንም ለእናቱ እና ለአባቱ አልነገረም። ወርዶም ከሴቲቱ ጋር ተነጋገረ፣ እጅግም ደስ አሰኘችው። ከጥቂትም ቀን በኋላ ሊያገባት ተመለሰ። የአንበሳውንም ሬሳ ያይ ዘንድ ከመንገድ ፈቀቅ አለ። እነሆም በአንበሳው ሬሳ ውስጥ ንብ ሰፍሮበት ነበር፣ ማርም ነበረበት። በእጁም ወስዶ መንገድ ለመንገድ እየበላ ሄደ። ወደ አባቱና ወደ እናቱ መጣ። ማሩንም ሰጣቸው፣ እነርሱም በሉ። ማሩንም ከአንበሳው ሬሳ ውስጥ እንደ ወሰደ አልነገራቸውም። አባቱም ወደ ሴቲቱ ወረደ። ጎበዞችም እንዲህ ያደርጉ ነበርና ሶምሶን በዚያ በዓል አደረገ። ባዩትም ጊዜ ከእርሱ ጋር ይሆኑ ዘንድ ሌሎች ሰላሳ ሰዎች ሰጡት። ሶምሶንም እንቆቅልሽ ልስጣችሁ! በሰባቱም በበዓሉ ቀኖች ውስጥ ፈታችሁ ብትነግሩኝ ሰላሳ የበፍታ ቀሚስና ሰላሳ ልውጥ ልብስ እሰጣችኋለሁ። መፍታት ባትችሉም ሰላሳ የበፍታ ቀሚስና ሰላሳ ልውጥ ልብስ ትሰጡኛላችሁ አላቸው። እነርሱም እንድንሰማው እንቆቅልሽን ንገረን አሉት። እርሱም ከበላተኛው ውስጥ መብል ወጣ፣ ከብርቱም ውስጥ ጥፍጥ ወጣ አላቸው። ሶስት ቀንም እንቆቅልሹን መተርጎም አልቻሉም። በአራተኛውም ቀን የሶምሶንን ሚስት እንቆ ቅልሹን እንዲነግረም ባልሽን ሸንግዩ፣ አለዚያም አንቺንና የአባትሽን ቤት በሳት እናቃጥላለን። ወደዚህ የጠራችሁን ልትገፉን ነውን? አሏት። የሰምሶንም ሚስት በፊቱ እያለቀሰች በእውነት ጠልተኸኛል፣ ከቶም አትወደኝም፣ ለሕዝቤ ልጆች እንቆ ቅልሽ ሰጥተሃልና ትርጓሜውንም አልነገርከኝም አለችው። እነሆ ለአባቴና ለእናቴ አልነገርኳቸውም ለአንቺ እነግርሻለሁን? አላት። ሰባቱንም የበዓል ቀን በፊቱ አለቀሰች እርሷም ነዝንዛው አለችና በሰባተኛው ቀን ነገራት ትርጓሜውንም ለሕዝቧ ልጆች ነገረች በሰባተኛውም ቀን ፀሐይ ሳትገባ የከተማይቱ ሰዎች ከማር የሚጣፍጥ ምንድን ነው ከአንበሳስ የሚበረታ ማን ነው አሉት እርሱም በጥጃዬ ባላረሳችሁ የእንቆቅልሼን ትርጓሜ ባላወቃችሁ ነበር አላቸው የእግዚአብሔርም መንፈስ በላዩ በኃይል ወረደ። ወደ አስቀሎናም ወረደ፣ በዚያም ሰላሳ ሰዎችን ገደለ። ልብሳቸውንም ወስዶ እንቆቅልሹን ለፈቱት ሰዎች ሰጠ። ቁጣውም ነደደ፣ ወደ አባቱም ቤት ወጣ። የሶምሶን ሚስት ግን ከተባበሩት ከሚዜዎቹ ለአንደኛው ሆነች። መጽሐፈ መሣፍንት 15 ከዚህም በኋላ በስንዴ መኸር ጊዜ ሶምሶን የፍየል ጠቦት ይዞ ሚስቱን ሊጠይቅ ሄደና ወደ ጫጉላ ቤት ወደ ሚስቴ ልግባ አለ። አባቷ ግን እንዳይገባ ከለከለው። አባቷም ፈጽሜ የጠላሃት መስሎኝ ከሚዜ አጋባኋት። ታናሽ እህቷ ከእርሷ ይልቅ የተዋበች አይደለችምን? እባክ በእርሷ ፈንታ አግባት አለው። ሶምሶንም ከእንግዲህ ወዲህ በፍልስጤማውያን ላይ ክፉ ባደርግ እኔ ንጹሕ ነኝ አላቸው። ሶምሶንም ሄዶ 300 ቀበሮች ያዘ። ችቦም ወስዶ ሁለት ሁለቱንም ቀበሮች በጅራታቸው አሰረ፣ በሁለቱም ጅራቶች መካከል አንድ ችቦ አደረገ። ችቦውንም አንድዶ በቆመው በፍልስጤማውያን እህል መካከል ሰደዳቸው። ነዶውንም የቆመውንም እህል ወይኑንም ወይራውንም አቃጠለ። ፍልስጤማውያንም ይህንን ያደረገው ማን ነው አሉ። እነርሱም ሚስቱን ወስዶ ለሚዜው አጋብቶበታልና የተምናዊው አማች ሶምሶን ነው አሉ። ፍልስጤማውያንም ወጥተው ሴቲቱንና አባቷን በእሳት አቃጠሉ። ሶምሶንም እናንተ እንዲሁ ብታደርጉ እኔ በቀላችኋለሁ፣ ከዚያም በኋላ አርፋለሁ አላቸው። እርሱም ጭንጭናቸውን ብሎ በታላቅ አገዳደል መታቸው። ወርዶም በኤጣም ዓለት ባለው ዋሻ ውስጥ ተቀመጠ። ፍልስጤማውያንም ወጡ፣ በይሁዳም ሰፈሩ። በሌሂ ላይም ተበታት ነው ተቀመጡ። የይሁዳም ሰዎች በእኛ ላይ የወጣችሁት ለምንድን ነው አሉ። እነርሱም ሶምሶንን ልናስር እንዳደረገብንም ልናደርግበት መጥተናል አሉ። ከይሁዳም ሰዎች ሦስት ሺህ የሚያህሉ በኤጣም ዓለት ወዳለው ዋሻ ወርደው ሶምሶንን ገዢዎቻችን ፍልስጤማውያን እንደሆኑ አታውቅምን ያደረክብን ይህ ምንድን ነው አሉት። እርሱም እንዳደረጉብኝ እንዲሁ አደረግኩባቸው፣ አላቸው። እነርሱም አስረን በፍልስጤማውያን እጅ አሳልፈን ልንሰጥህ መጥተናል፣ አሉት። ሶምሶንም እናንተ እንዳትገሉኝ ማሉልኝ፣ አላቸው። እነርሱም አስረን በእጃቸው አሳልፈን እንሰጥሃለን እንጂ አንገልህም፣ ብለው ተናገሩት። በሁለትም አዲስ ገመድ አስረው ከዓለቱ ውስጥ አወጡት። ወደ ሌሂ በመጣ ጊዜም ፍልስጤማውያን እልል እያሉ ተገናኙት። የእግዚአብሔርም መንፈስ በኃይል ወረደበት፣ ክንዱም የታሰረበት ገመድ በእሳት እንደ ተበላ እንደ ተልባ እግር ፈትል ሆነ፣ ማሰሪያዎቹም ከእጁ ወደቁ። አዲስም የአህያ መንጋጋ አገኘ፣ እጁንም ዘርግቶ ወሰደው፣ በእርሱም አንድ ሺህ ሰው ገደለ። ሶምሶንም በአህያ መንጋጋ ክምር በክምር አድርጌያቸዋለሁ በአህያ መንጋጋ አንድ ሺህ ሰው ገድያለው አለ። መናገሩንም በፈጸመ ጊዜ መንጋጋውን ከእጁ ጣለ። የዚያንም ስፍራ ስም ራማትሌሂ ብሎ ጠራው። እርሱም እጅግ ተጠምቶ ነበርና አንተ ይችን ታላቅ ማዳን በባሪያ እጅ ሰጥተሃል። አሁንም በጥም እሞት አለው። ባልተገረዙትም እጅ እወድቃለሁ ብሎ ወደ እግዚአብሔር ጮኸ። እግዚአብሔርም በሌሂ ያለውን አዘግት ሰነጠቀ። ከእርሱም ውሃ ወጣ፣ እርሱም ጠጣ፣ ነፍሱም ተመለሰች ተጠናከረም። ስለዚህም የዚያም ቦታ ስም አይንሃ ቆሬ ብሎ ጠራው። ይህም እስከ ዛሬ ድረስ በሌሂ አለ። በፍልስጤማውያንም ዘመን በእስራኤል ላይ ሀያ ዓመት ፈረደ። መጽሐፈ መሳፍንት 16 ሶምሶንም ወደ ጋዛ ሄደ፣ በዚያም ጋለሞታ ሴት አይቶ ወደ እርሷ ገባ። የጋዛ ሰዎችም ሶምሶን ወደ ከተማ ውስጥ እንደገባ ሰሙ። ከበቡትም፣ ሌሊቱንም ሁሉ በከተማይቱ በር ሸመቁበት። ማለዳ እንገለዋለን ብሎ ሌሊቱን ሁሉ በዝምታ ተቀመጡ። ሶምሶንም እስከ እኩለ ሌሊት ተኛ። እኩለሌሊትም በሆነ ጊዜ ተነስቶ የከተማይቱን በር መዝጊያ ያዘ፣ ከሁለቱ መቃኖችና ከመወርወሪያውም ጋር ነቀለው፣ በትከሻውም ላይ አደረገ። በኬብሮንም ፊት ወዳለው ተራራ ራስ ላይ ተሸክሞት ወጣ፣ በዚያም ጣለው። ከዚህም በኋላ በሶሬቅ ሸለቆ የነበረች ደሊላ የተባለች አንዲት ሴትን ወደደ። የፍልስጤማውያንም መኳንንት ወደ እርሷ ወጥተው እርሱን ሸንግለሽ በእርሱ ያለ ታላቅ ኃይል በምን እንደሆነ፣ እኛስ እርሱን ለማዋረድ እናስረው ዘንድ የምናሸንፈው በምን እንደሆነ እወቂ እኛም እያንዳንዳችን 1100 ብር 1100 ብር እንሰጥሻለን፣ አሏት። ደሊላም ሶምሶንን ታላቅ ኃይል በምን እንደሆነ፣ እንድትዋረድስ የምትታሰርበት ምን እንደሆነ እባክ ንገረኝ አለችው። ሶምሶንም በሰባት ባልደረቀ እርጥብ ጠፍር ቢያስሩኝ እደክማለሁ፣ እንደ ሌላም ሰው እሆናለሁ አላት። የፍልስጤማውያንም መኳንንት ሰባት ያልደረቀ እርጥብ ጠፍር አመጡላት፣ በእነርሱም አሰረችው። በጓዳዋም ውስጥ ሰዎች ተደብቀው ነበር። እርሷም ሰምሶን ሆይ ፍልስጤማውያን መጡብ፣ አለችው እርሱም የተልባ እግር ፈትል እሳት በሸተተው ጊዜ እንዲበጠስ ጠፍሩን በጣጠሰው። ኃይሉም በምን እንደሆነ አልታወቀም። ደሊላም ሰምሶንን እነሆ አታለልከኝ፣ የነገርከኝም ሐሰት ነው። አሁንም የምትታሰርበት ምን እንደሆነ እባክ ንገረኝ አለችው እርሱም ስራ ባልተሰራበት በአዲስ ገመድ ቢያስሩኝ እደክማለሁ፣ እንደ ሌላም ሰው እሆናለሁ አላት። ደሊላም አዲስ ገመድ ወስዳ በእርሱ አሰረችው። በጓዳዋም የተደበቁ ሰዎች ተቀምጠው ነበር። እርሷም ሰምሶን ሆይ ፍልስጤማውያን መጡብህ አለችው። ገመዱንም ከክንዱ እንደ ፈትል በጣጠሰው። ደሊላም ሰምሶንን እስካሁን ድረስ አታለልከኝ፣ የነገርከኝም ሐሰት ነው። የምትታሰርበት ምን እንደሆነ ንገረኝ አለችው። እርሱም የራሴን ጠጉር ሰባቱን ጉንጉን ከድር ጋር ብትጎነጉኝው በችካልም ብቸኪዩ እደክማለሁ እንደ ሌላም ሰው እሆናለሁ አላት። ሶምሶንም በተኛ ጊዜ ደሊላ የራሱን ጠጉር ሰባቱን ጉንጉን ከድሩ ጋር ጎነጎነችው። በችካልም ቸከለችውና ሶምሶን ሆይ ፍልስጤማውያን መጡብ አለችው። ከእንቅልፉም ነቃ፣ ችካሉንም ከነቆ እንዳላው ድሩንም ነቀለ። እርሷም አንተ ወድሻለው፣ እንዴት ትለኛለ? ልብ ከኔ ጋር አይደለም። ስታታልለኝ ይህ ሶስተኛ ጊዜ ነው። ታላቅ አይልህም በምን እንደሆነ አልነገርከኝም አለችው። እለት ዕለትም በቃሏ ነዘነዘችው፣ አስቸገረችውም። ነፍሱም እስከ ሞት ድረስ ተጨነቀች። እርሱም ከእናቴ ማፀን ጀምሬ ለእግዚአብሔር የተለየው ነኝና በራሴ ላይ ምላጭ አልደረሰም። የራሴንም ጠጉር ብላጭ፣ ኃይሌ ከኔ ይሄዳል እደክማለሁ እንደ ሌላም ሰው እሆናለሁ፣ ብሎ የልቡን ሁሉ ገለጠላት። ደሊላም የልቡን ሁሉ እንደገለጠላት ባየች ጊዜ የልቡን ሁሉ ገልጦልኛልና ይህን ጊዜ ደግሞ ኑ ብላ ላከችና የፍልስጤማውያንን መኳንንት ጠራች። የፍልስጤማውያን መኳንንትም ብሩን በእጃቸው ይዘው ወደ እርሷ መጡ። እርሷም በጉልበቷ ላይ አስተኛችው፣ አንድ ሰውም ጠራች። እርሱም ሰባቱን የራሱን ጉንጉን ላጨው፣ ልታዋርደውም ጀመረች። ኃይሉም ከርሱ ሄደ። እርሷም ሰምሶን ሆይ ፍልስጤማውያን መጡብህ አለችው። ከእንቅልፉም ነግቶ እወጣለሁ እንደ ወትሮም ጊዜ ያደርጋለሁ አለ። ነገር ግን እግዚአብሔር ከርሱ እንደተለየው አላወቀም። ፍልስጤማውያንም ይዘው ዓይኖቹን አወጡት። ወደ ጋዛም አምጥተው በናስ ሰንሰለት አሰሩት። በግዞትም ሆኖ እህል ይፈጭ ነበር። የራሱም ጠጉር ከላጩት በኋላ ያድግ ጀመር። የፍልስጤምም መኳንንት አምላካችን ጠላታችንን ሶምሶንን በእጃችን አሳልፎ ሰጠን እያሉ ለአምላካቸው ለዳጎን ታላቅ መሥዋዕት ይሰዉ ዘንድ ደስም ይላቸው ዘንድ ተሰበሰቡ። ሕዝቡም ሁሉ ባዩት ጊዜ ምድራችንን ያጠፋውን ከእኛም ብዙ ሰውን የገደለውን ጠላታችንን አምላካችን በእጃችን አሳልፎ ሰጠን እያሉ አምላካቸውን አመሰገኑ። ልባቸውም ደስ ባለው ጊዜ በፊታቸው እንዲጫወት ሶምሶንን ጥሩት አሉ። ሶምሶንንም ከግዞት ቤት ጠሩት፣ በፊታቸውም ተጫወተ ተዘባበቱበትም። በምሶሶና በምሶሶ መካከል አቆሙት። ሶምሶንም እጁን የያዘውን ብላቴና ቤቱን የደገፉትን ምሶሶች እጠጋባቸው ዘንድ እባክ አስይዘኛለው። በቤትም ውስጥ ወንዶችና ሴቶች ሞልተውበት ነበር። የፍልስጤምም መኳንንት ሁሉ በዚያ ነበሩ። በቤቱም ሰገነት ላይ ሶምሶን ሲጫወት የሚያዩ ሦስት ሺህ የሚያህሉ ወንዶችና ሴቶች ነበሩ። ሶምሶንም ስለ ሁለቱ ዐይኖቼ ፍልስጤማውያንን አሁን እንድበቀል እግዚአብሔር አምላኮይ እባክ አስበኝ አምላኮ ይህንን አንድ ጊዜ ብቻ እባክ አበርታኝ ብሎ እግዚአብሔርን ጠራ። ሶምሶንም ቤቱ ተደግፎበት የነበሩትን ሁለቱን መካከለኞች ምሶሶች ያዘ። አንዱን በቀኝ እጁ አንዱንም በግራ እጁ ይዞ ተጠጋባቸው። ሶምሶንም ከፍልስጤማውያን ጋር ልሙት አለ። ተጎንብሶም ምሶሶቹን በሙሉ ኃይሉ ገፋ። ቤቱም በውስጡ በነበሩት በመኳንንቱም በሕዝቡም ሁሉ ላይ ወደቀ። በሞቱም የገደላቸው ሙታን በሕይወት ሳለ ከገደላቸው በዙ። ወንድሞቹም የአባቱ ቤተሰቦችም ሁሉ ወረዱ፣ ይዘውም አመጡት በጾርአ በኤሽታኦል መካከል ባለው በአባቱ በማኑሄ መቃብር ቀበሩት። እርሱም በእስራኤል ላይ ሀያ ዓመት ፈረደ።